በደሴ ከተማ አስተዳደር እየተሰራ ያለው የኮሪደር ልማት የከተማዋን ውበት የሚጨምርና ሕዝቡን ተጠቃሚ የሚያደርግ ነው ሲሉ ነዋሪዎች ተናገሩ። የተጀመሩ ስራዎችን በተያዘላቸው ጊዜ በማጠናቀቅ ደሴ ከተማን ለማሳደግ እየተሰራ መሆኑን ከተማ አስተዳደሩ አስታውቋል። ተጨማሪውን ከአንተነህ ጸጋ እንከታተል። ከተሞችን ለነዋሪዎች ምቹና ተስማሚ ለማድረግ የተለያዩ ስራዎች እየተከናወኑ ሲሆን በተለይ የኮሪደር ልማት ልዩ ትኩረት ተሰጥቶት እየተሰራ ነው። በአማራ ክልል የኮሪደር ልማት ከሚከናወንባቸው ከተሞች ደሴ ከተማ አንዷ ናት። በከተማዋ በተለምዶ ቧንቧ ተብሎ ከሚጠራው እስከ ባህል አምባ የሚዘልቅ የኮሪደር ልማት በጥራትና በፍጥነት እየተከናወነ ይገኛል። በስራው ላይ በርካታ ዜጎች የስራ እድል የተፈጠረላቸው ሲሆን በዚህም ተጠቃሚ መሆናቸውን ላሚኮ ገልጸዋል። ኮሪደር ልማት ከተከፈተ ጀምሮ ደግሞ አሁን ብዙ ሰው ከኛ ይዞት ከነበረው የአማራ መንገድ ስራ ከዛም በላይ አሁን ወጣት እየተጠቀመ ነው ያለው በዚህ መንገድ ስራ። ስለዚህ እንደ ደሴ ከተማ ብዙውን ወጣት ከስራ አጥነት ወደ ባለሙያና የስራ እድል ፈጠራ ተሳታፊ የሆነ ብዙ ወጣት አለ። ሊቨርፑል ማን ነው የምሰራው? እንዲሁ ስራ ጥቼ ሲዞር ምናምን የዞርኩኝ ምን ያገኘሁት ከዚህ ከገባሁ ደግሞ በጣም ለውጥ አግኝቻለሁ። ብዙም ልጆች እየተለወጡ አሉ። ደሴ ትናንትና እንዲህ አልነበረችም። ዛሬ ደግሞ በዚህ ሁኔታ መባየታችንን ሁላችንም ደስተኛ ነንና የቤተሰቦቻችንን ችግር እየፈታነ፣ የቤት ኪራይ እየከፈልነ፣ ቀለባችንን እየተጠቀምን እንገኛለን። ወጣቱም የቀን ስራውን የአናጺ ረዳት የነበረው አናጺ ሆኖ፣ የግንበኛ ረዳት የነበረው ግንበኛ ሆኖ ይገኛል፣ ማለት ነው። በአሁኑ ሰዓት አሻራ አስቀመጥን ማለት ነው እዚህ ቦታ ላይ። በምክትል ከንቲባ ማዕረግ የደሴ ከተማ አስተዳደር ከተማና መሰረተ ልማት መምሪያ ዋና ስራ አስኪያጅ አቶ ቃሲም አበራ። የኮሪደር ልማቱ በጥራትና በፍጥነት እየተሰራ መሆኑን አስረድተዋል። ለሌሎች ፕሮጀክቶችም የመፈጸም አቅም ልምድ የተወሰደበት መሆኑን አቶ ቃሲም ጠቁመዋል። በየቀኑ በአማካይ ከ1250 በላይ የስራ እድል ፈጥሯል። የኮሪደር ብቻ ያ ብቻ አይደለም፣ የሲኖ የትራክ ባለቤቶች ያከራያሉ ኤክስካቫተርስ ማሽኖች ይከራያሉ። እነሱም ባለሀብት ሁሉ ጭምር ነው ይዘን የምንሰራው። አቶ ቃሲም አክለውም በፕሮጀክቱ ያሉ መሰረተ ልማትም ተቀናጅተው መሰራታቸውን ተናግረዋል። መሰረተ ልማት ተቀናጅተው ነው የተሰሩት። አሁን እንደምታያቸው ከላይ የተዘረጋ መብራትም የለ መንገድም የለ ውሃም፣ ሁሉም አንደርግራውንድ ተቀብረው ነው የተሰሩት። እነዚህ ደግሞ እድሜ እንዲኖራቸው ያደርጋል። ሁለተኛ አንዱ ሰርቶ አንዱ አያፈርሳቸውም። ነገ መንገድ ለመስራት ብለህ የቴሌ መብራት አትነካ። መንገድ አትነካም መስመራት ነካም የመብራት መስመራት ነካም የውሃ መስመራት ነካም። ስለዚህ ለብዙ ጊዜ መሰረተ ልማቶች ተጠብቀው እንዲኖሩ ያደርጋቸዋል። ሁለተኛ ከሌብነት ከዝርፊያ ነጻ ነው የሚሆኑ። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ የኮሪደር ልማቱ የከተማዋን የቱሪስት ፍሰት የሚጨምርና ከተማዋን የበለጠ ለኑሮ ምቹና ተስማሚ ለማድረግ የሚኖረው ሚና ከፍተኛ መሆኑን ነው የተናገሩት። ከፍተኛ የሆነ የህዝብ ቁጥር ያለበት ከተማ ነው። የቀጠናው መዳረሻ ነው። በአጠቃላይ ስለዚህ ይሄ ከተማ በአሁኑ ሰዓት እየተስፋፋ ያለውን የከተሜነት ቁጥር መብዛት በአጭር ጊዜ እየተፋጠነ ያለውን መሸከም የሚችል ከተማ መፈጠር አለበት። ስለዚህ ከተማውን ሊመጥን የሚችል መንገድ መሰረተ ልማት የመንገድ መሰረተ ልማት መልማት አለበት። የኢንቨስትመንት መስፋፋት መፈጠር አለበት። የኢንቨስትመንት ደግሞ ሲፋጠን ደግሞ የስራ እድል ፈጠራ ምግረ መንገዱን አብሮ ያድጋል። የገቢ አቅም አብሮ እያደገ ይሄዳል። መንግስት ጠንካራ መንግስት በአጠቃላይ ይፈጠራል ማለት ነው። ህብረተሰቡም ለልማቱ እያደረገ ያለውን ድጋፍ አጠናክሮ እንዲቀጥል ከንቲባው አሳስበዋል።